ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ ዓመት በቅድሚያ እንዲያስተምሩ ወይንም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን አስታወቀ። የትምህርት ሚኒስትሩ ብርሃኑ ነጋ ዛሬ መጋቢት 24 ቀን 2017 ዓ ም በሕዝብ ተወካዮች ምክር ቤት የሰው ሃብት ልማት ስራ ስምሪት፣ እና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ጋር ውይይት አድርገዋል። በዚህ ውይይት ላይ የ12ኛ ክፍል መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን ምክንያት በተመለከተ ጥናት ቀርቧል። ከዚህ በተጨማሪ ሚኒስትሩ በዩኒቨርሲቲ ተማሪዎች ላይ ስለተያዘው እቅድ አብራርተዋል። ላለፉት ዓመታት ማለትም፣ እሳቸው ከኃላፊነት ከተሾሙ ጀምሮ የ12ኛ ክፍል መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ ምክንያቶች መካከል የመምህራን ብቃትና የተነሳሽነት መቀነስ ተጠቃሽ መሆናቸውን ጠቁመዋል። ችግሩ በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባራት እየተሰሩ መሆኑን ሚኒስትሩ ገልጸዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓ ም ጀምሮ ተግባራዊ እንዲደረግ ዕቅድ የተያዘ መሆኑንም ገልጸዋል። በአራት ዓመት የሚመረቅ ተማሪ የሶስተኛ ዓመት ትምህርቱን እንዳጠናቀቀ ወደ መጣበት አካባቢ ተመልሶ ለአንድ ዓመት የማስተማር አገልግሎት ይሰጥና ተመልሶ እንዲመረቅ ይደረጋል ሲሉ ተናግረዋል። ይህም ሲሆን የተማሪዎቹ መሰረታዊ ወጪ የሚሸፍነው በመንግስት ይሆናል። ይህ አሰራር ለተማሪዎች ለራሳቸው የተግባር ትምህርት እንደሚሆን እና የበለጠ እንዲበስሉ እንደሚያደርጋቸውም ተናግረዋል። ተማሪዎች የመምህርነትን ሙያ ተላብሰው በዚያው ወደ ሙያው እንዲያመሩ እድል በመፍጠር ለጊዜውም ቢሆን በዘርፉ እየቀነሰ የመጣውን የአስተማሪን ቁጥር ለማሳደግ እንደሚረዳ ሚኒስትሩ አብራርተዋል። በቅርቡ በመምህራን ላይ በተደረገ ግምገማ መቶ ሺህ የሚደርስ የመምህራን እጥረት መኖሩ መታወቁን የተናገሩት ሚኒስትሩ፣ አሰራሩ በከፍተኛ ደረጃ ያለውን የመምህራን እጥረት እንዲቀንስ የበኩሉን እንደሚወጣ አስረድተዋል። ወደ መምህርነት ሙያ የሚገቡ ሰዎችን ክፍተት ለማስተካከል ከተያያዙ ዘርፈ ብዙ የማትጊያ ስርዓቶች አንዱ የመምህራን በሀገሪቱ የፋይናንስ ስርዓት ውስጥ የራሳቸውን ድርሻ እንዲኖራቸው እና የኑሮ ውድነቱን እንዲቋቋሙ ለማድረግ የመምህራን ባንክ ማቋቋም አንዱ እቅድ መሆኑን አንስተዋል። ባንኩ በአንድ አመት ውስጥ ወደ ስራ ይገባል ብለን እንጠብቃለን ያሉት ሚኒስትሩ በ2019 ዓ ም ደግሞ በእርግጠኝነት ወደ ኢትዮጵያ ዩኒቨርስቲ ሰርቪስ እንደሚገባ ጠቁመዋል።